ሰላም ጤና ይስጥልኝ። ወልዴ ቻናል የቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላም ሁሉልኝ። ዛሬ ደግሞ በጣም ለየት ባለ ቪዲዮ ነው የቀረብኩት። ምጣድ አዲስ ምጣድ ጓደኛ ገዝታን ለማሟሸት ፈለገች እና እስቲ ሌላውም ሰው እንደዚሁ ሀሳብ የማሟሸትን ለመግዛት እየፈለገ እንዴት ነው ምናምን ብሎ ብዙ ጥያቄ ስለሚኖር እንዲ አንዱ ለሰዎችም የጠየቃቸውን ሰዎች አላቸው ምጣድ ምናምን እንዴት እንደሚሟሽ ስላላቸው እስቲ እሱን ነገር ዛሬ ላቀርብ መጥቻለሁ እና በዚህ አጋጣሚ ሼር ላድርጋችሁ ብዬ ነው ምጣዷ ችትና ኒያት ትባላለች ካናዳ ለምትኖሩ ካናዳ ቶሮንቶ ለምትኖሩ ኒያት ትባል ኒያት ትባላለች እና እሱ አሁን ለኩሻለሁ ወይ ለኩሻታለሁ። እዚህ ዱቄት አለኝ፣ እና ጥቁር ጥቁር አድርጎ አድርጌበታለሁ። የጤፍ ዱቄት ነው ያለኝ። ውሃ አለኝ እዚህ። እዚህ ጋር ደግሞ ደሞ ጦስኛ አለኝ፣ የተዘጋጀ ጦስኛ አለኝ ዱቄቱ ላይ ለ ለቃናው ደስ እንለኝ ዜ ነው ጦስኝ እንጂ አለማድረግም ትችላላችሁ። ነጫዝሙድ ጨው መጠቀም ትችላላችሁ። ለማሟሻው የሚሆን ነው ይሄኛው ያዘጋጀሁት ዱቄት መጀመሪያ ላይ የሚደረግ ማለት እንጀራው ከመጋገር በፊት እና ጨዋ አለኝ ጨው ትንሽ አደርግበታለሁ። ሀገር ቤት ምጣድ ሲሟሽ መጀመሪያ እንደዚህ ነው የሚደረገው። መጀመሪያ እንደዚህ ተቦክቶ ሰተቱ ይባላል ሀገር ቤት። ይህ ወደ ተመልካቾቼ እንደዚህ በጥብጬ ወደ መጋገሪያ ውስጥ አቀርቻለሁ። አሁን ምጣዱን እንትን ብያለሁ፣ ያስመጭሹ በ225 ላይ አድርጌዋለሁ። 225 ላይ ነው ያደረኩት። ሰምቷል። ጨው አድርግና እንደዚህ አስሰዋለሁ በጨው። ያው ብረት ነው ይሄ፣ እንደ ሀገር ቤት ምጣድ አይደለም፣ ብረት ነው። የተወሰነ ትንሽ እንደዚህ አቆይበታለሁ። እና በንጹህ ጨርቅ እንደዚህ ንጹህ ጨርቅ ካላገኛችሁም፣ እንደዚህ ፔፐር ታወል ማረግ ትችላላችሁ። የአገር ቤት ሸክላ ስለሆነ ነው። ጎመንዘር ምናምን ያው ቅባቱ ዲፕ እንዲገባ ምጣዱ ላይ ይሄ ያው ብረት ስለሆነ ብዙም እንትን አይለው። ሊጤና አድርጋለሁ ተቀጠነው 225 ላይ ነው ያደረኩት። ካነሰ መጨመር ትችላላችሁ ከወከል የለው ነዋለ ሲበስል እንገናኛለን። ውድ ተመልካቾች እንግዲህ የበሰለ እየበሰለ መስሎኛል። እስኪ ያው እንደዚህ ሆኗል። ሰፈቷችን በቷል። ይሄ ነው እንግዲህ የምጣድ ማሟሻ። ሰተቱ ይባላል ያረኩበት ቅመምና ጥቁር አዝሙድና እንትኑ ቆንጆ ቆንጆ ቃና ሰቶታል። እንትኑ ቆንጆ ቃና ሰቶታል። ጦስኙና ጥቁር አዝሙዱ እንደ ምርጫ ነው። ያለ ማድረግም ትችላላችሁ። አሁን አሁን ይሄው እዚህ ላይ እንደዚህ የያዘ ነገር የሚታያችው ከሆነ ምንም ችግር የለውም። ዝም ብላችሁ መጋገር ትችላላችሁ። በዛ ላይ ይህ እንትን ይላል እና ማሰስ የምታስለምዱት ከሆነ ያው ሁሉ ጊዜ እንደዚህ አስሱኝ ይላል በጋገራችሁ ቁጥር እና እኔ ግን ያው ስጋግር ለራሴ አላሰሰውም ያው እንደዚህ ምንም የሚይዝብኝ ነገር የለም ዝም ብሎ ነው ወጥቶ የሚለኝ እና ያው የእንጀራ ሊጤን እዚህ አዘጋጅቻለሁ አሁን እንጀራ ይነጋግራለሁ 350 ላይ ነው እንትኑ ትንሽ ፓወር ትንሽ አንሶታል። ይሄው እንደዚህ የሚያምር አይን ወጥቷል። የእንጀራው አይን በጣም የሚያምር ነው። 24 ሰዓት እንኳን አልሞላውም እና ገና 20 ሰዓት ምናምን ቢሆነው ነው። ሲበስል እንገናኛለን አሳያችኋለሁ። እስቲ ወደ ተመልካቾቼ እንመለስ እንደዚህ የሚያምር ሆኗል። በአዲሱ ምጣድ እንደዚህ ቆንጆ እንጀራ ወጥቷል። እንደዚህ የሚያምር እንጀራ ወጥቷል እና 24 ሰዓት እንኳን አልሞላውም። ሊጦ እንደነገርኳችሁ ይሄ ነው እንግዲህ። አሁን ልዩነቱን ላሳያችሁ። ልዩነቱን ማሳያችሁ አስሽውና ሳላሰሰው እንዴት እንደሚሆን ነው። አሁን ይህን አላሰስኩትም። ያወጣውት እንጀራ እንትን አለበት እና ሳላሰሰው ደግሞ እንደዚህ ጋግሬ ላሳያችሁ። እስኪ ደግሞ ሳወጣው ታዩታላችሁ ውድ ተመልካቾቼ፣ ይሄኛው ደግሞ እንደዚህ ነው። ይሄኛው ሳላስሰው የጋገርኩት ነው። አሁን ይወጣል ላይወጣም ነው ሳይታሰስ እና ያኛው አስሼው ነው የመጀመሪያውን እንጀራ፣ ይሄኛው ደግሞ ሁለተኛው እንጀራ ሳይታሰስ ይወጣል ላይወጣም ነው። ይሄው ይወጣል። ይሄው እንደዚህ የሚያምር እንጀራ ሆኗል እና እንደዚህ ነው ውድ ተመልካቾቼ፣ እንደዚህ ቤት ውስጥ መጋገር እንችላለን ጤናማ የሆነ እንጀራ ቤታችን ውስጥ እየጋገርን መመገብ እንችላለን። በቃ ማሟሸቱን በጣም ቀላል ነው እና ለዚህ ነው ይሄን ሼር ላርጋችሁ ብዬ ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሆኑልኝ። መልካም በዓል ይሁንላችሁ። ቸር ወሬ የምንሰማበት ቸር ነገር የምንሰማበት ሰማበት በዓል ወይንም አመት ያደርግልን። አመሰግናለሁ።